እንኳን ወደዚህ ዝርዝር ውይይት በደህና መጣችሁ። ዛሬ ከአንድ አድማጫችን በመጡ መረጃዎች ላይ ተመሰረተን ስለ ጊዜና ቦታ ካርታዎች እያወጋን ነው። አዎ በጣም ደስ የሚል ርዕስ ነው። ከዘመናዊው ጂፒኤስ አሰራር አንስተን ለምንስ ያ ዋናው የኬንትሮስ መስመር ለንደን ላይ እንደሆነ፣ ሌላው ቀርቶ ትንሽ ምስጢራዊ የሚመስሉ ነገሮችም አሉ፣ ንጉሳዊ ከዋክብት ምናምን የሚሉ በትክክል እነዚህ ሁሉ ጥያቄዎች እኮ ዓለማችንን በውስጡ ያለንን ቦታ እንዴት እንደምንረዳ የምንጠቀምባቸውን መሠረታዊ አረዳዶች እንድንፈትሽ ይጋብዙናል። ነው እስኪን ጀምር ከመሰረታዊ ነገሮቹ ብነሳ ከኬክሮስና ኬንትሮስ መስመሮች። እሺ፣ እነዚያ ግሎብ ላይ የምናያቸው መስመሮች ኬክሮስ ከምድር ወገብ ሰሜን እና ደቡብ ኬንትሮስ ደግሞ ከዋናው ሜሪዲያን ምስራቅና ምዕራብ የሚለክታደል? ልክልሽ ግን ያ ዋናው ሜሪዲያን ለምን የግድ ለንደን ላይ ሆነ ግሪንዊስ ላይ ማለቴ ነው ተፈጥሯዊ ምክንያት አለው ወይስ ምንድ ነው ነገሩ ትሩ ጥያቄ ነው እውነቱን ለመናገር ምንም አይነት ተፈጥሯዊ ምክንያት የለውም የለውም በፍጹም ሙሉ በሙሉ ታሪካዊ እና ስምምነት ላይ የተመሰረተ ነው ያው በ1884 ዓመት ዋሽንግተን ዲሲ ላይ አንድ ዓለም አቀፍ ጉባኤ ተደርጎ ነበር። እዛ ላይ ነው በግሪንዊች ለንደን እንዲያልፍ የተወሰነው። ለምን ግን ለምን እዛ? ምክንያቱም መሰለሽ በወቅቱ ብሪታንያ በባህር ላይ ጉዞ በጣም በጣም የበላይ ነበረች። የሥነ ፈለክ ካርታ ዝግጅት ላይም እንደዛው። ያው ተገባባሪ መስሎ ታይቷል። ዋው በቃ ታሪካዊ አሻራ ነው ማለት ነው። የዛን ጊዜ የጂኦፖለቲካ ሁኔታ በካርታችን ላይ የቀረ ነገር በትክክል አይነት የኃይል ማሳያም ነበር ማለት ይቻላል። ስለዚህ የምንጠቀመው የዓለም ካርታ ቅርጽ ራሱ ልክ እንደ እነዚህ መስመሮች በስምምነት ነው የተዋቀረው። በእርግጠኝነት እነዚህ መስመሮች እኮ የምድርን ገጽ በአእምሯችን ከፋፍለን መገኛን ለመለየት ነው የሚረዱን እንጂ መሬት ለሄደሽ ብትፈልጊ የምታገኛቸው አካላዊ መስመሮች አይደሉም። እሺ ገባኝ። ሁሉም በስምምነት የተፈጠሩ መለኪያት ናቸው ናቸው። እሺ ከነዚህ በአእምሮና በስምምነት ከተፈጠሩ መስመሮች ወደሚቸብተው ቴክኖሎጂ እንምጣ። ጂፒኤስ ይህ ነገር እንዴት ነው የሚሰራው? በኪሴ ባለው ስልክ ላይ ሆኖ ያለውበትን ነጥብ ያው በካርታ ላይ በትክክል ያሳየኛል። እንዴት ትንሽ እንደ ድግመት ነገር እኮ ነው። ብትንሽ ሳቅ ድግመት ባይሆንም በጣም የሚገርም ቴክኖሎጂ ነው። ውስብስብ ነው። ዋናው ሀሳብ ግን ትራይላተሬሽን በሚባል መርህ ላይ ነው የሚመሠረተው። ትራይላተሬሽን። አዎ፣ ምን መሰልሽ፣ በምድር ዙሪያ የሚዞሩ በጣም ብዙ የጂፒኤስ ሳተላይቶች አሉ። ስልካችን ወይም የጂፒኤስ መቀበያ መሣሪያችን ቢያንስ ከአራት ሳተላይቶች የሚመጣ ሲግናል ይቀበላል። ከአራት? አዎ። እያንዳንዱ ሲግናል ደግሞ መረጃ ይዛል ሳተላይቱ የት እንዳለ እና መቼ ሲግናሉን እንደላከው የብርሃን ፍጥነት ደግሞ ይታወቃል። ስለዚህ ሲግናሉን ስልካችን ጋር ለመድረስ የፈጀበትን ጊዜ በማስላት መሳሪያው ከእያንዳንዱ ሳተላይት ያለውን ርቀት ያሰላል። ስለዚህ ርቀቱን ነው የሚያሰላው፣ ከብዙ ሳተላይቶች። ልክ ነሽ። ከአንድ ሳተላይት ብቻ ያለውን ርቀት ብታውቂ፣ በቃ በዛ ርቀት ዙሪያ በየትኛውም ቦታ ልትሆኝ ትችያለሽ። ልክ እንደ ሉል ገጸጣ ማለት ነው። ከሁለተኛ ሳተላይት ርቀቱን ስታውቂ የሁለቱ ሉሎች መገናኛ ላይ ያለ መስመር ላይ ትሆኛለሽ። ከሦስተኛው ጋር ሲሆን ደግሞ መገናኛው ሁለት ነጥቦች ይሆናሉ። ሁለት ነጥቦች። እሺ፣ አዎ፣ አራተኛው ሳተላይት ያስፈልጋል። አንደኛ ከሁለቱ ነጥቦች የትኛው ትክክለኛ መገኛችንን እንደሆነ ለማወቅ፣ ሁለተኛ ደግሞ የከፍታ መረጃን ለማስተካከል ይረዳል። ይህ ሁሉ እንዲሳካ ደግሞ በጣም በጣም ትክክለኛ የሆኑ አቶሚክ ሰዓቶች ያስፈልጋሉ፣ በሳተላይቶችም ላይ መሬት ላይ ባሉ ጣቢያዎችም ላይ። በጣም አስገራሚ ነው። ከአእምሯዊ መስመሮች እስከ ሳተላይት መረብ በጣም የሚገርም ነው። እሺ፣ ሌላው ጥያቄ ደግሞ የመሬት ካርታዎች እና የሕዋ ካርታዎች፣ የከዋክብት ካርታዎች ማለት ነው፣ ለምን ይለያያሉ? ለምንስ በቀጥታ መናበብ ያቃታቸዋል? ምክንያቱ የሚመለከቱት ነገር እና የአመለካከት አቅጣጫቸው ስለሚለያየ ነው። በጣም ተለያዩ ናቸው። እንዴት? የመሬት ካርታዎች የምድርን ገጽታ ነው የሚያሳዩት፤ ተራራ፣ ወንዝ፣ ከተማ፣ ያው ከላይ ወደ ታች ስናይ የምናገኘውን ነገር ልክ ነው። የሕዋ ካርታዎች ወይም የከዋክብት ካርታዎች ስታር ቻርቶች ደግሞ ከምድር ወደ ላይ ቅና ብለን ስንመለከት የምናያቸውን ነገሮች ነው የሩቅ ከዋክብትን፣ ኅብረተ ከዋክብትን፣ ሌሎች የሰማይ አካላት እንዳቀማመት እና አንጻራዊ እንቅስቃሴያቸውን ያሳያሉ። አንዱ ወደ ታች ያል ሌላው ወደ ላይ በጋ እንደዛ ማለት ይቃላል። አንዱ ወደ መሬት ያተኩራል። ሌላው ከምድር ተነስቶ ወደ ሰፊው ውኃ ይመለከታል። ዓላማቸውም መነሻ ነጥባቸውም ፐርስፔክቲቭ የተለያየ ስለሆነ በቀጥታ እንዲናበቡ አልተሠሩ። ገባኝ። አሁን ወደ መጨረሻዎቹ ትንሽ እንቆቅልሽ ወደሚመስሉ ጥያቄዎች እንምጣ። ምንጮቻችን ላይ የተጠቀሱት የምድር እምብርትና ሆሆት በር እና ንጉሣዊ ከዋክብት የሚሉት ነገሮች አሉ። እነዚህ ከሳይንስ ጋር ግንኙነት አላቸው ወይስ ምንድን ናቸው? እነዚህ እንግዲህ ከዘመናዊው አስትሮኖሚና ጂኦግራፊ ትንሽ ወጣ ያሉ ጽንሰ ሀሳቦች ናቸው። ኖ አይደል? አዎ የበለጠ ከጥንታዊ ባህሎች ከድሮ ስነ ፈለክ እምነቶች፣ አስትሮሎጂ እና ከፍልስፍናዎች ጋር ነው ግንኙነታቸው። ለምሳሌ ንጉሳዊ ከዋክብት የሚባሉት የጥንቷ ፋርስ አስትሮሎጂ ውስጥ የነበሩ አራት ደማቅ ከዋክብት ናቸው። አራት ከዋክብት የትኞቹ? አዎ፣ ኤልደባራን፣ ሬግሉስ፣ አንታሬስ እና ፎማል ሀውት ይባላሉ። እነዚህ ከዋክብት ከአራቱ የሰማይ አቅጣጫዎች እና ከአራቱ ወቅቶች ጋር ተያይዞ ልዩ የሆነ ኃይል ወይም ተጽዕኖ እንዳላቸው ይታመን ነበር። ያው ለምሳሌ ሬጉሌስ ከንግሥና ጋር ያያዝ ነበር በጥንት ጊዜ። ዋው አስትሮሎጂ አይነት ነገር ነው ማለት ነው። በጣም ከሳይንሳዊ አስትሮኖሚ ይልቅ ወደ አስትሮሎጂ ያዳላል። የምድር እምብርትና ህውህት የሚለውስ ይህ ደግሞ ይበልጥ ዘይቤያዊ ይመስላል። አዎ ይህኛው ደግሞ እንደዛው ነው ምናልባት በጥንታዊ ኮስሞሎጂየስ ወይም የዓለም አፈጣጠር እሳቤዎች ውስጥ ምድር የዓለም ማዕከል ናት ከሚለው ሐሳብ ጋር ሊገናኝ ይችላል። ወይም ደግሞ በተለያዩ ባህሎች ውስጥ ምድርና ሰማይን የሚያገናኙ የተቀደሱ ቦታዎች ወይም መንፈሳዊ በሮች አሉ ከሚሉ እምነቶች ጋር ለምሳሌ አንዳንድ ተራሮች፣ ዋሻዎች ወይም ልዩ ቦታዎች እንደ የምድር እምብርት ወይም ወደ ሌላ ዓለም መሻገሪያ በር ተደርጎ ይታሰቡ ነበር። ስለዚህ እነዚህ ሳይንሳዊ መረጃዎች አይደሉም፣ በፍጹም አይደሉም። ከሳይንሳዊ እውነታዎች ይልቅ የሰው ልጅ ዓለምን ለመረዳት እና ትርጉም ለመስጠት የፈጠራቸው ዘይቤያዊና መንፈሳዊ ሐሳቦች ናቸው። ሙሉ ትርጉማቸውን ለመረዳት የየባህሉን ታሪክና ፈታሪክ መመርመር ያስፈልጋል። እንግዲህ የዛሬ ውይይታችን እንዳሳየው ቦታና ጊዜን የምንረዳበት መንገድ በጣም ውስብስብ ነው። ሳይንሳዊ ግኝቶች አሉ፣ ታሪካዊ ስምምነቶች አሉ ደግሞ እንደዚህ አይነት ጥንታዊ እምነቶችና ዘይቤዎችም አሉ። በትክክል ከጂፒኤስ አስገራቢ ትክክለኛነት እስከ ግሪንዊች ሜሪዲያን ታሪካዊ ስምምነት፣ ከዚያም አልፎ እስከ ነዚህ ጥንታዊ የከዋክብ ትርጓሚዎች ድረስ ሁሉም የራሳቸው ታሪክ አላቸው እና እነዚህ ሁሉ መዋቅሮች ዓለምን የምናይበትን መነጽር ይቀይራሉ አይደል? በእርግጠኛነት ቦታና ጊዜን እንድንለካ፣ እንድንረዳ ያጉዙናል ግን ደግሞ በተወሰነ ማዕከፍ ውስጥም ያስገቡናል። ለመጣቀለል ያህል ለአድማጫችን እንዲያስቡበት የምትጠቁሞ የመጨረሻ ነጥብ ይኖራል? ምናልባት ይህን ማሰብ ጥሩ ይመስለኛል። እነዚህ ዓለምን ለመለካት እና ለመረዳት የፈጠርናቸው ስርዓቶች፣ ካርታዎች፣ የጊዜ አቆጣጠር፣ ሳይንሳዊ ሞዴሎች እጅግ በጣም ጠቃሚ ናቸው። ምንም ጥያቄ የለውም ግን ሳናውቀው ሌሎች የአረዳድ መንገዶች ምናልባት በእነዚህ ስርዓቶች ያልተወከሉ የባህል እይታዎች ወይም ያልተካተቱ እውነታዎችን እንዳንመለከት ይጋርዱን ይሆን? ጥሩ ጥያቄ ነው። ያው በእነዚህ መዋክሮች ውስጥ ምን ያህል እውነት ተካትቷል? ምን ያህሉ ውጪ ቀርቷል? ብሎ ማሰብና መጠየቅ ጠቃሚ ይመስለኛል።